የፋኖ ኃይሎች በጎጃም ቀጠና አንድ ተጨማሪ ከተማ ተቆጣጥረዋል። ውጊያው በከባድ መሳሪያ የታጀበ እንደነበረም የግንባር መረጃው ያሳያል። በሸዋ የብልጽግና ኮማንዶዎች መንገድ በመምራት አማራን በአማራ የማጋደል የአገዛዙን ፖሊሲ ያስፈጽሙ ነበር የተባሉ አንድ የዘመቻ አስተባባሪ አመራር ላይ የፋኖ ኃይሎች እርምጃ መውሰዳቸውን አስታውቀዋል። በቀዳሚው የግንባር መረጃችን እንመለከተዋለን። የህወሓት ታጣቂዎች እና ተፋላሚ ኃይሉ በራያ ዘቦ ውጊያ ማካሄዳቸው ተሰምተዋል። ውጊያው ለሶስተኛ ዙር የተካሄደ መሆኑም ታውቋል። ለመሆኑ የህወሓት ታጣቂዎች ከትግራይ ሰላም ኃይሎች ጋር ያሉበት ወታደራዊ ፍጥጫና የዛሬው ግጭት ምን ይመስላል የሚለው ዜና ወጃችን ምላሽ አለው። ብልጽግና የጦርነት ፖሊሲውን የሚያስፈጽሙ አካላትን በአዲስ መልክ እያደራጀ እንደሚገኝ ተሰምተዋል። የመከላከያ ደህንነት፣ የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ፣ የአዲስ አበባ ፖሊስና ሌሎችን ባለሥልጣናት የሚገኙበት ግብረ ኃይል በጉዳዩ ላይ ስብሰባ አድርጓል። የአመራሮችን አቋምና መዋቅራዊ ጉዳዮችንም ምገምግመዋል። በሌላ በኩል በአማራዊ ማንነታቸው ከታሰሩ የፖለቲካና የሕሊና እስረኞች ጋር ድርድር ለመጀመር አንድ አመቻች ኮሚቴ ሰይመዋል። ድርድሩ ወደ ፋኑ ኃይሎች መግቢያ በር ፍለጋ እንደሆነ በመረጃው ላይ ተመላክተዋል። ይህም ሌላኛው መረጃችን ነው። ፕሬዚዳንት ሐሰን ሼክ መሐመድ ካይሮ ገብተዋል። የአስመራው አለቃው በካይሮ ሶስተኛ ቀናቸው ተቆጥሯል። የሁለቱ መሪዎች ጉዞ በአፍሪካ ቀንድ ያለውን የኃይል አስተላለፍ አጉልቶ የሚያሳይ ነውም ተብሏል። ሞቃዲሾ ካይሮና አስመራን አንድ ላይ ያጣምረው የአስመራ ብሎክ ተብሎ የሚጠራው የሶስትዮሽ ስምምነት አንካራ ላይ የመበተን ዕጣ ገጥሞት የነበረ ቢሆንም በድል አምካኙ አብይ ትብብር ሦስቱ ኃይሎች ቃል ኪዳናቸውን በካይሮ ሊያድሱ ናቸው። ጉዳዩ ከብልጽግና አገዛዝ ዲፕሎማሲያዊ ውድቀት በላይ የኢትዮጵያ ብሔራዊ ደህንነት አጣብቂኝ ውስጥ ለመግባቱ ጉልህ ማሳያ ሆኖ ስለመቅረቡ በአፍሪካ ቀን ዜና ትንታኔያችን ቃኝተነዋል። ሰላም ጤና ስጥለን፣ ውድ የጣና ቲቪ ተከታታይ ቤተሰቦቻችን። አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በጎጃም ቀጠና አንድ ተጨማሪ ከተማ ተቆጣጥረዋል። ውጊያው በከባድ መሳሪያ የታጀበ እንደነበር የግንባር መረጃ ያሳያል። በሸዋ የብልጽግና ኮማንዶዎች መንገድ በመምራትና አማራን በአማራ የማጋደል የአገዛዙን ፖሊሲ ያስፈጽሙ ነበር የተባሉ አንድ የዘመቻ አስተባባሪ አመራር ላይ የፋኖ ኃይሎች እርምጃ መውሰዳቸውን አስታውቀዋል። አፋብሃ ቴድሮስ እዝ ጃዊ መተከል አራተኛ ክፍለ ጦር ፈንድቃ ከተማን ለሰዓታት ባደረጉት ከባድ ውጊያ መቆጣጠር መቻላቸውን፣ ይህኛው ድል ከተማዋን በሁለት ወራት ውስጥ ለአራተኛ ጊዜ መቆጣጠር እንደቻሉ በግንባር መረጃው ላይ ተመላክተዋል። ውጊያው በሌሊት እንደጀመረ የገለጹት የግንባር መረጃዎች ንጋት ላይ ዛሬ ጥቅምት ሀያ ሶስት የበረሃው መብረቅ አራተኛ ክፍለ ጦር ፈንድቃ ከተማን ሙሉ በሙሉ መቆጣጠር እንደቻለ፣ በውጊያውም በርካታ ሚሊሻና ፖሊስ የህይወትና የአካል ጉዳት ማስተናገዱን ገልጸዋል ከሞትና ለመቆሰል የተረፉ የሚሊሻ የፖሊስ አባላት ከከተማው መሸሸታቸውም ታውቋል። የፈንድቃ ከተማ የፖሊስ ጣቢያ በፋኖ ኃይሎች ቁጥጥር ስር የገባ ሲሆን የፖለቲካና የህሊና አስረኞችም ነፃ መውጣታቸው ተሰምተዋል። በዚሁ የጃዊ ቀጠና በርከት ያለ የምስራቅ እዝ የብልጽግና ሰራዊት የተሰማራው ከሰሞኑ ሲሆን የመልክዓ ምድር እውቅና ብልጫ ያላቸው የፋኖ ኃይሎች በሞርተርና ዲሽቃ ሽፋን የጨበጣ ውጊያን ጨምሮ በቆረጣና የደፈጣ ውጊያዎች ከፍተኛ ሰብአዊና ወታደራዊ ቁሳዊ ጉዳት እያደረሱበት ይገኛል። ፈንድቃ ከተማ በፋኖ ኃይሎች ከመያዟ አንድ ቀን ቀደም ብሎ ትናንት በተሌ በተባለ የጃዊ ቀጠና በርካታ የመከላከያ ሰራዊት አባላትን ሙትና ቁስለኛ መሆናቸውም ታውቋል። በዚህ ውጊያ አንድ ከባድ ወታደራዊ ተሽከርካሪ በተለምዶ ኦራል መኪና በጸረ ፈንጅ ከጥቅም ውጪ ማድረግ የቻሉት የፋኖ ኃይሎች በዚሁ የውጊያ ቀጠና አርፒጂ እና ሞርተር ጥቅም ላይ ያዋሉባቸውን አውደ ውጊያዎች በመምራት ላይ መሆናቸው ታውቋል። ይህ በእንዲህ እንዳለ በሸዋ ግንባር የፋኖ ኃይሎች የሚልሻ መሪ በሆነ አመራር ላይ እርምጃ መውሰዳቸውን አስታውቀዋል። አፋድ ሸዋ ጠቅላይ ግዛት እዝ በመራቤቴ አውራጃ መቶ አንደኛ አየር ወለድ ክፍለ ጦር በሰፈረባት በሬማ ከተማ ዙሪያ የምትገኘው አፈር ባይን የቀበሌ ድረስ ዘልቀው በመግባት ቅዳሜ ከምሽቱ ሶስት ሰዓት ላይ የሚሊሻ መሪው ላይ እርምጃ መውሰዱ፣ እርምጃውም ቀጣይነት እንደሚኖረው አስታውቋል። እርምጃ የተወሰደባቸው አቶ አውራጃው ጋሸው የተባሉ የሚሊሻ አመራር በአመዛኙ በሚዳና ና ሬማ ቀጠናዎች የብልጽግና ኮማንዶዎች መንገድ በመምራትና አማራን በአማራ የማጋደል ያገዛዙን ፖሊሲ ያስፈጽሙ ነበር ያሉት የፋኖ ኃይሎች የትኞቹ ሰራተኞቹን የስርዓቱ ቀኝ እጆችን የመቁረጥ እርምጃችን ይቀጥላል ብለዋል። የህወሓት ታጣቂዎችና ተፋላሚ ኃይሉ በራያ ዘበ ውጊያ ማካሄዳቸው ተሰምተዋል። ውጊያው ለሶስተኛ ዙር የተገሄደ መሆኑም ታውቋል። የህወሓት ታጣቂዎች ከትግራይ ሰላም ኃይሎች ጋር በራያ ዘቡ አካባቢ ውጊያ ማድረጋቸውን ውጊያውም ዛሬ ከማለዳ ጀምሮ መቀስቀሱን የገለጹት የአካባቢው ምንጮች በተኩስ ልውውጥ የደረሰውን ጉዳት ግን ማወቅ እንዳልቻሉ ለግንባር ዘጋቢያችን ገልጸዋል። የብልጽግና ልሳናት በበኩላቸው ውጊያውን የቀሰቀሱት የህወሓት ታጣቂ ናቸው ሲሉ ተሰምተዋል። በነት ጀኔራል በየነ ገብረ እግዚአብሔር የሚመራው የትግራይ ሰላም ኃይሎች የተሰኘው ታጣቂ ቡድን ማዘዣ ማዕከሉን በአፋር ቢያደርግም በራያና ጠለምታ አካባቢዎች እንደሚንቀሳቀስ ይታወቃል። የዛሬውን የራያ ዘቦ ውጊያ ሳይጨምር ከዚህ ቀደም ሁለት ጊዜ የተዋጉ ተፋላሚ ኃይሉና ህወሓት፣ ይህኛው ውጊያ በአመፅ ልምምዱ ጠንካራ ነው በሚባለው ራያ ዘቦ ቀጠና የተካሄደ መሆኑ ውጊያውን የተለየ አድርጎታል። ህወሓት ከዚህ ቀደም ብልጽግናን ዘመቻ ተከፍቶብኛል፣ ከካዲዎች ጋር በመተባበር የታጠቁ ኃይሎችን በማስኮብለል እያደራጀና እያስታጠቀ ነው ሲል መወንጀሉ ይታወሳል። በራያ አላማጣ ወታደራዊና ፖለቲካዊ የመዋቅር አባላቱ አሁንም ወደ አፋር እየኮበለሉ ሲሆን በራያ አላማጣ ደጋማው ቀጠና በ የአደዋ ብዛት ታወረዳ ያሉ የጸጥታ አመራሮች ሙሉ በሙሉ ሊባል በሚችል መልኩ በነት ጀኔራል በየነ ገብረ እግዚአብሔር የሚመራውን የትግራይ ሰላም ኃይሎች ተቀላቅለዋል። እነዚህ የጸጥታ አመራሮች እየኮበለሉ ያሉት የወረዳውን አጠቃላይ ሀብትና ንብረት በተለይም የነብስ ወከፍ ትጥቆች የወግብ ትጥቅና ሙሉ ተተኳሾችን እንዲሁም ልዩ ልዩ የፖለቲካ ሰነዶችንና ሚስጥራዊ ምልክቶችን ይዘው መሆኑ የህዋትን ውስጠይ ቀውስ የከፉ አድርጎታል። ይህ ዜና እስከጠናቀረበት ቀን ድረስ የህዋት ታጣቂ አመራሮች በራያዞ በውጊያ ላይ የሰጡት ምላሽም ሆነ ማብራሪያ የለም። ብልጽግና አዲስ ትዕዛዝ አውርዷል። ድንበር ተሻጋሪ ግብረ ኃይል አቋቁሞ ሊያሰማራ ነው። ብልጽግና የጦርነት ፖሊሲውን የሚያስፈጽሙ አካላትን በአዲስ መልክ እያደራጀ እንደሚገኝ ተሰምቷል። የመከላከያ ደህንነት፣ የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ፣ የአዲስ አበባ ፖሊስና ሌሎችም ባለስልጣናት የሚገኙበት ግብረ ኃይል በጉዳዩ ላይ ስብሰባ አድርገዋል። የአመራሮቹን አቋምና መዋቅራዊ ጉዳዮችን መገምገም ቀዳሚ ያደረገው ስብሰባ ተከታዩ አደገኛ ውሳኔ የተላለፈበት ሆኗል። ጉዳዩን ተመርኩዘው የወጡ መረጃዎች እንደሚያሳዩት የግብረ ኃይሉ ዝግ ስብሰባ ሌላ ግብረ ኃይል ማለትም በሁለት አውድ ሊተነተን ሚችል ኃይል የሚያዋለድ ነው። አንደኛው ግብረ ኃይል የሀገር ውስጡን የጦርነት ፖሊሲ በቀጥታ የሚያስፈጽም ሲሆን፣ ሁለተኛው ግብረ ኃይል ደግሞ ድንበር ተሻጋሪ ጦርነትን ከማዋለድ ጀምሮ ያለውን የብልጽግና የጦርነት ፖሊሲ ሂደት የሚያስፈጽም ነው። የእነዚህን ግብረ ኃይሎች ዓላማ ነጣጥሎም አጣምሮ መተንተን ይቻላል። በቀዳሚነት ፌዴራል ፖሊስ ግብረ ኃይል አቋቁሞ ወደ ስራ እንዲገባ የተጠየቀበትና በመጨረሻም የተወሰነበት ነው። በፌዴራል አደራጅነት የተቋቋመው ግብረ ኃይል በአዲስ አበባ ልዩ ስምሪት እንዲሰጠው ታዟል። ብልጽግና በግምገማው አዲስ አበባ ውስጥ ለስልጣኑ የሚያሰጉትን ለይቶ አውቋል። ከነዚያም ውስጥ የህወሓት የኤርትራና የፋኖ ደጋፊዎችን በቤት ለቤት አሰሳ በምርመራና በማጣራት በፍተሻና ብርበራ በአጠቃላይ በመረጃ ላይ ተመርኩዞ በመጡ ጥቆማዎች ላይ በመነሳት እርምጃ እንዲወስድ ትዕዛዝ ተሰጥቷል። ትዕዛዙ በራሱ ደጋፊዎች ጭምር ይፈጸማል ተብሏል። የብልጽግና አኩራፊዎች ለፋኖ ድጋፍ የሚሰጡ ለሸኔና ለህዋት ድጋፍ የሚሰጡትን ተከታትሎ እርምጃ እንዲወስድ ተጠይቋል። ብልጽግና በሚደግፈው ብርጌድ ናሀመዱ ላይም ክትትል እንዲደረግ አቅጣጫ ተሰጥቷል። በቡድኑ ውስጥም ዶላር አዘዋዋሪዎች አሉ የሚል ግምገማ ተደርጓል። ሌላው የፖለቲካና የህሊና እስረኞች ጋር ድርድር ይደረግ የሚል አጀንዳም ተነስተዋል። በቅሊንጦ ከሚገኙ እስረኞች ጋር ውይይት ይደረግ ለዚያም ሽማግሌ ይመረጥና የመጀመሪያው የውይይት ምዕራፍ ተደርጎ በቀጣይ ወደ ፋኖ አመራሮች ከፍ የሚልበት ሁኔታ ይፈጠር የሚል አቅጣጫ ተቀምጠዋል። እንደ መረጃው ምንጮች የሚመረጡ ሽማግሌዎች ለሁለት ዓላማ ነው። አንደኛ እስረኞቹ ጋር ድርድር ማመቻቸት ሲሆን ሁለተኛው ደግሞ ከእስረኞቹ ውስጥ ፋኖን ከአገዛዙ ጋር ለማነጋገርና ለማወያየት ሚናቸውን እንዲወጡ የሚል ነው። ለዚህም የሃይማኖት አባቶችና ባለሀብቶች የግብረ ኃይሉ አካል ይሆናሉ ተብሏል። ሁለተኛው ግብረ ኃይል ብልጽግና እያዋለደ ከሚገኘው ድንበር ተሻጋሪ ጦርነት ጋር ተያይዞ የሚታይ ነው። ይህ በዋናነት የሚዲያ ፕሮፓጋንዳን ይመለከታል። በእንግሊዘኛ ና በአረብ ቋንቋ የሚቀርብ ሚዲያ ተቋቁሞ የባህር በር አጀንዳውን ለዓለም አቀፍ ማህበረሰብ ማስረዳት የሚል ዓላማ ይዘዋል። ይህንንም የሚቆጣጠሩት በውጭ የሚገኙ የኢትዮጵያ አምባሳደሮችና ሚኒስቴሮች ስለመሆናቸው በመረጃው ላይ ተመላክተዋል። እነዚህ የውጭ የብልጽግና ፕሮፓጋንዳ ልሳናት ከሀገር ውስጥ የሚዲያ ፕሮፓጋንዳ ልሳናት ጋር ተናበው እንዲሰሩ የግብረ ኃይሉ ቀዳሚ ስራ ስለመሆኑ ተመላክተዋል። በዋናነት በአማርኛ በኦሮምኛና በትግረኛ ቋንቋ የብልጽግና ፕሮፓጋንዳ በስፋት እንዲሰራ ትእዛዝ ወርዷል።

በዚሁ አላማ ሲባል በትግርኛ ቋንቋ የብልጽግና የሚዲያ ሰራዊት ተቋቁሞ ወደ ስራ እንዲገባ በጀት ተይዞ እንቅስቃሴ ስለመጀመሩም ይኸው አፈትልኮ የወጣው መረጃ ላይ ተመላክተዋል። በአለም አቀፍ ደረጃ በእንግሊዝኛና በአማርኛ የሚሰራ ግብረ ኃይል ከብልጽግና የሚዲያ ሰራዊት ጋር አብሮ ተካቶ የሚሰራው ፕሮፓጋንዳ የድንበር ተሻጋሪ ጦርነት ጉሰማውን መሆኑን ደግሞ አሳሳቢ ነው ተብሏል። በአሰብ ቀይ ባህር ጉዳይ ጦርነትን የሚያበረታ እንጂ ጉዳዩ በድርድር እንዲፈታ ምክረ ሀሳብ የሚያቀርቡትን የሚቃወሙትን የሚ ሚዲያ ሰራዊት እንዲቋቋም አቅጣጫ መሰጠቱን ምንጮች አረጋግጠዋል። የዚሁ ተልኮ አካል የሆነ ሚኒስተሮችና አምባሳደሮች በጽሁፍ በቃለ ምልልስና በቀጥታ ስርጭት በመግባት በማህበራዊ ሚዲያው እንዲሳተፉ መመሪያው ከጠቅላይ ሚኒስተሩ መውረዱ ተሰምተዋል። ይህ መመሪያ ቲክቶክ እንደሚጨምር በቅርቡም ሚኒስተሮችና አምባሳደሮች በቲክቶክ ቀርበው ተልኳቸውን እንደሚወጡ በመረጃው ላይ ተመላክተዋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። ፕሬዚዳንት ሐሰን ሼክ መሐመድ ካይሮ ገብተዋል። የፕሬዚዳንቱ ጉዞ በአፍሪካ ቀንድ ያለውን የኃይል አስተላለፍ አጉልቶ የሚያሳይ ነውም ተብሏል። የግብፅ ኢትዮጵያን የመክበብ ወታደራዊ ስትራቴጂ አምና በዚህ ወቅት የአስመራ ብሎክ ስምምነት እንደፈጠረ ይታወሳል። ሞቃዲሾ ካይሮና አስመራን አንድ ላይ ያጣምረው የአስመራ ብሎክ ተብሎ የሚጠራው የሶስትዮሽ ስምምነታቸው በመሪዎች ደረጃ የተጠነሰሰ ሲሆን ከአንድ አመት በኋላ ዳግም በካይሮ ሊገናኙ ነው። ግብጽ የብልጽግና ዲፕሎማሲያዊ ውድቀት እንደ ጥሩ አጋጣሚ በመውሰድ በግድቡ ያጣቸውን ድል በወደቡ ለማጣጣት ሁለተኛ ድል ያገኘች መስለዋል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ በአንካራው ስምምነት የፈረሰውን የአስመራ የሶስትዮሽ ስምምነት በካይሮ ዳግም ለማድረስ በሚመስል አኳኋን ሶስቱም መሪዎች ግብጽ ተሰባስበዋል። ስብሰባውን ለየት የሚያደርገው ባልተጠበቀ ሁኔታ አራት ኪሎ ሲመላለሱ የከረሙት ፕሬዚዳንት ሐሰን ሼክ መሐመድ የካይሮ የክብር እንግዳ ሆነው መከሰታቸው ነው። ፕሬዚዳንት ሐሰን ሼክ የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን እግር ተከትለው ካይሮ መግባታቸው በአፍሪካ ቀንድ በጉልህ ስለወጣው የኃይል አሰላለፍ አብዝቶ የሚናገረው ነገር አለ። በካይሮ በጥብቅ የተፈለጉት ሀሰን ሼክ ላልሲሲ የደስታ ምንጭ ሆነዋል። ከአንካራው ስምምነት በኋላ ከአብይ አህመድ ጋር ወዳጅ የመምሰል አዝማሚያ የሚያሳይተው የቆዩት ፕሬዚዳንት ሀሰን ሼክ የአስመራውን ቃል ኪዳን የሶስትዮሽ ጥምረት በካይሮ ይደግሙታል ተብሎ ይጠበቃል። በመጪዎቹ ሁለት ቀናት ከካይሮ የሚሰሙ ዜናዎችም ግብጽ፣ ኤርትራና ሶማሊያ የጋራ የባህር ኃይል ሰራዊት ግንባታና ወታደራዊ የቃል ኪዳን ስምምነቶችን የተመለከቱ እንደሚሆን ይጠበቃል። የፕሬዚዳንቱ የካይሮ ጉዞም የአብይን ዲፕሎማሲያዊ ውድቀት ዳግም ያረጋገጠ ከመሆኑም በላይ የኢትዮጵያ ብሔራዊ ድህንነት አጣብቂኝ ውስጥ ስለመግባቱ ጉልህ ማሳያ ሆኖ ይቀርባል። ይህ በእንዲህ እንዳለ የአስመራ መንግስት መከላከያ ሰራዊቱ መጠናከሩን ገልጸዋል። ባጫ ደበሌ በበኩላቸው ሌላ ዛቻ አሰምተዋል። በብልጽግና ከፍተኛ የመወረር ስጋት የገጠመው የአስመራው መንግስት በግልጽ ቋንቋ ሰራዊቱን ማጠናከሩን ይፋ አድርጓል። ከብልጽግና ሊሰነዘር ይችላል የሚለውን የትኛውንም ጥቃት ለመከላከል ወታደራዊ ኃይሉን ይበልጥ ማጠናከሩን የገለጸው የአስመራ መንግስት ስጋቱን አጉልቶታል። በጉዳዩ ላይ የኤርትራ ማስታወቂያ ሚኒስትር ይፋ ያደረገው መረጃ ኤርትራ የመከላከያ ኃይሏን ይበልጥ በማጠናከርና ቀጠናዊ ተጽዕኖችን ለመቋቋም ጥረት ላይ መሆኗን አትተዋል። ሚኒስተሩ በዚሁ መረጃው ኤርትራ ካልተገደደች በቀር በየትኛውም ሁኔታ ጦርነትን ቀዳሚ አማራጭ አታደርግም ብለዋል። የብልጽግናው አገዛዝ ከጦርነት ጉሰማ ወጥቶ ዓለም አቀፍ ህገዎችን እንዲያከብር የሚጠይቀው የኤርትራ አቋም በተቻለ መጠን እስከ መጨረሻው ድረስ ወደ ጦርነት የሚያስገቡ ፕሮፓጋንዳዎችን የመከላከል ስራ በአስመራ በኩል ተጠናክሮ እንደሚቀጥል በማስታወቂያ ሚኒስተሩ መረጃ ላይ ተመላክተዋል። በሌላ በኩል በአስመራ መንግስት ጠንካራ ምላሽ የተሰጣቸው ጀነራል ባጫ ደበሌ ሌላ ወታደራዊ ዛቻ አሰምተዋል። ጀነራል ባጫ በብልጽግና አፍ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየምን ትመስላለች ሲሉ የአስመራውን መንግስት አጣጥለዋል። ቀጠል አድርገውም የባህር በር ለኢትዮጵያ የናፍቆት ፍለጋ ሳይሆን የህልውና አስገዳጅነት ነው በማለት በቀጠናው የውጭ ልሳን በሆነው ሆርን ሪቪው ቲንክታንክ በኩል ባስነበቡት ረጅም ጽሁፍ ዝተዋል። አለቃቸው አብይ አህመድ በቅርቡ ለፓርላማ ባድረጉት ንግግር ኢትዮጵያን ከቀይ ባህር ያገለለ ህጋዊ ሰነድ አለመኖሩን ማንሳታቸውን አስታውሰው ይህ ለወደፊት ትብብር መሰረት እንዲሆን የቀረበ የታሪክ እውነት ጥያቄ ነው በማለት ለአስመራ ጠንካራ ክስ መላሽ ሰጥተዋል። የአስመራው መንግስት ቃል አቀባይ የማነ ገብረ መስቀል ለጀኔራል ዋጫ ደበሌ በፈረንጆች 2000 ዓ.ም በቡሬ ግንባር ተጨፈጨፍን፣ ሲሉ ተናግረው እንደነበር በማስታወስ አሁን ላይ ይህን የቅርብ ታሪክ ክደው በአሰብ አጀንዳ የተሳሳቱት በብልጽግና ገዢዎች ታሪክን የማጣመም ህመም ሰለባ በመሆናቸው ነው ሲሉ መተችታቸው ይታወሳል። ባጫ ሆርነ ሪቪው ላይ በወጡት ጽሁፋቸው ላይ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየምን ትመስላለች ማለታቸው የአስመራውን መንግስት ክፉኛ እንደሚያስቆጣ ይጠበቃል። በመጨረሻም ታንዛኒያ በምርጫ ተቃውሞ በመቶዎች የሚቆጠሩ ዜጎቿን ህይወት ስታጣ ፕሬዚዳንት ሳሚያ በከፍተኛ ብልጫ አሸንፍ ያለው በማለት አውጀዋል። በታንዛኒያ በተካሄደ ፕሬዚዳንታዊ ምርጫ የወቅቱ ፕሬዚዳንት ሳሚያ ሱሉሁ ሀሰን 98 ፐርሰንት ድምፅ አግኝተው ማሸነፋቸውን የሀገሪቱ የምርጫ ኮሚሽን አስታውቋል። ከቅድመ ምርጫ ሂደት ጀምሮ በአመፅ የተሞላው የሀገሪቱ ብሔራዊ ምርጫ በርካቶች የይስሙላና ፍክክር አልባ ነው በማለት ተችተውታል። በታንዛኒያ በተቀሰቀሰው ህገትና ተቃውሞ ተቃዋሚዎቹ እንደሚሉ ሰባት መቶ የሚደርሱ ሰዎች ህይወት አልፈዋል። የሀገሪቱ መንግስት የሟቾቹን ቁጥር በተመለከተ የሰጠው ምላሽ የለም። የፕሬዚዳንቷ ቀንደኛ ተቀናቃኝ የሆኑት ሁለት ተቃዋሚዎች በምርጫ ባለመሳተፋቸው የተነሳ በተፈጠረው አመፅ በርካታ ወጣቶች ተሳታፊ ሆነው ታይተዋል። ኤርፖርቱን ጨምሮ የሀገሪቱን እርሰ መዲና ዳሬ ሰላም ጎዳናዎችን በሌሎች የሀገሪቱ ከተሞች በተቀሰቀሰው አመፅ አንደኛው ዋነኛ ተቃዋሚ ሲታሰሩ፣ ሌላኛው ተቃዋሚ ከምርጫው ታግደው ምርጫው መካሄዱ በንስቷ ፕሬዚዳንት ሳሚያ ላይ ጠንካራ የህዝብ ተቃውሞ ቀስቅሷል። የሀገሪቱ መንግስት ኢንተርኔት ከመዝጋት ባሻገር ጥብቅ የሚባል የሰዓት ላፊ ማወጁም ተሰምተዋል። ምርጫውን ተከትሎ በተነሳው ሁከት በመቶዎች የሚቆጠሩ ሰዎች ተገድለዋል በሚለው ዜና ላይ የብዙዎች ስምምነት ቢሆንም የተቃዋሚ ኃይሎች እንደሚሉት ሰባት መቶ ሰዎች መገደላቸውን ያረጋገጠ ግን የለም። እንዲያም ሆኖ ፕሬዚዳንት ሳሚያ ስሉሁ ሀሰን ከአስራ ስድስት ትንንሽ ድምፅ ካላቸው ፓርቲዎች ተወካዮች ጋር ተወዳድረው ምርጫውን ዘጠና ስምንት ፐርሰንት ድምፅ አግኝተው ማሸነፋቸውን አውጀዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳቸው እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷቸው ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር